ሰላም በዚህ ቪዲዮ ሲ ዩ ኢን ቬኒስ የተባለውን አሪፍ ፊልም አቀርብላችኋለሁ። ፊልሙ እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ፊልሙ አንድ ካይል የሚባል ወጣት እየሮጠ እያሳየን ይጀምራል። ቤቱ እንደደረሰ ካይል ወደ ገንዳው ዘሎ ሲገባ እናያለን። ነገር ግን መጥፎ ትዝታዎቹ ወደ አይምሮ ይመጡበትና በድንጋጤ መጮውም ይጀምራል። በተመሳሳይ ጊዜ ሚያ የምትባል ልጅ መድኃኒት ወስዳ በማደጎ ቤት ውስጥ የሚኖሩትን የቀሩትን ልጆች ለማስነሳት ትሞክራለች። ሚያን ያሳደገችው የማደጎ ቤት ዳይሬክተርም ዩኒቨርሲቲ ለመማር ከመጓዟ በፊት የልደት ድግሷን ለማቀድ እያሰበች እንደሆነ ስትነግራት ሚያ ታመሰግናትና ከመጽሐፍት ቤት መጽሐፍት ለመግዛት ሀያ ዶላር ጠይቃታለች። ነገር ግን ሚያ መጽሐፍት ቤት እንደምትሄድ ለዳይሬክተሯ የነገረቻት ውሸት ነበር፣ ምክንያቱም በፓርኩ ውስጥ እየሄደች በካሜራ ፎቶዎችን እያነሳች እናያታለን። ወደ ካይል ስንመለስ እሱም ስዕሎቹ መሃል ላይ ተቀምጦ አዝኖ እንመለከተዋለን። ከጓደኛው ጆሽ የድምፅ መልእክትም ይደርሰዋል እና ለምን እንዳልጎበኘ ይጠይቀዋል። የካይል ጓደኛ ካይልን ማየት እንደሚያስፈልገው ይናገራል። ካይል ሁል ጊዜ ሆስፒታል ሄዶ እሱን ከመጎብኘት ይሸሻል። ምክንያቱም ካይል ከጓደኞቹ ጋር የትራፊክ አደጋ ደርሶበት ነበር እና የአደጋው መንስኤ ራሱ እንደሆነ በማሰብም ሁል ጊዜም ራሱን ይወቅሳል። ጆሽ በዚህ ምክንያት መንቀሳቀስ የማይችል ሲሆን ደስታ ከካይል ህይወት ከሶስት ወራት በፊትም የጠፋ ይመስላል። አብዛኛውን ቀን በሩን ዘግቶም ይቆያል እና የሚያሰቃዩት ትዝታዎች ስላሉበትም መኪናውን መጠቀም አይፈልግም። ካይል የጓደኛው ጆሽ ቤት ይደርሳል። ጆሽም በደረሰባቸው አደጋ ምክንያት መንቀሳቀስ አይችልም። ጆሽ ካይልም በአደጋው ስለሞተው ጓደኛው ነው ይጠይቀዋል። ሆኖም ካይል የዛን ቀን ስለተፈጠረው ነገር ምንም እንደማያስታውስ ይናገራል። የጆሽ እናት ከካይል ጋር እየተነጋገረች ልጇ እንደገና ሲራመዳ ያለው የሚለውን ተስፋ እንደቆረጠች ትናገራለች። ካይል በአካል ጤነኛ ሆኖ ምንም ጉዳት ሳይደርስበት፣ ጆች ግን በአደጋው ምክንያት ለዘላለም መንቀሳቀስ ላይችል ይችላል እና ካይል በተመሳሳይ መኪና ውስጥ እንደነበር አሁንም አታምንም። ጸጸት የተሰማው ካይል ከአይምሮ የተጠረዙትን ትዝታዎች ለማስወገድም ከተራራው ላይ ለመዝለል ወደ ከፍታ ቦታ ይሄዳል። በተመሳሳይ ቦታ የነበረችው ሚያ ካይልን በካሜራ ትመለከተዋለች። መጀመሪያ ላይ ለማየት እንደቆመ አስባ ነበር፣ ነገር ግን በመጨረሻ ህይወቱን ለማጥፋት እየሞከረ እንደሆነ ትገነዘባለች። እሷ ከላይ የወደቀች አስመስላ ለካይል ውሳኔውን ካልቀየረ በኋላ እሷም እንደምትዘል እየነገረችው እናያታለን። የሚያቅድም ይሰራል እና ካይልን ከሞት ከታደገችው በኋላ ስልክ ቁጥሩን ወስዳ እሱ ከሄደ በኋላ ማንነቱንም ማወቅ ትችላለች። ሚያም ካይል የቅርብ ጓደኛዋ የሆነው ኖህን በገደለው መኪና ውስጥ እንደነበር ተገንዝባለች። ከዚያም በማደጎ ቤቱ የምትኖረቷ ጋር ደውላ ሁልጊዜ እንደምታደርገው የእናቷን ሚና እንድትጫወት ትጠይቃታለች። በማግስቱ ካይል ከእንቅልፉ ሲነቃ ሚያን ወላጆቹ ቤት በማግኘቱም ይገረማል። ሚያም የፍቅር ጓደኛው መስላ ትታያለች። እህቷ ደግሞ በስልክ ራሷን የሚያን እናት አስመስላ ከካይል እናት ጋር ይነጋገራሉ። የሚያ እህት ለካይል እናትም ካይል ከሚያ ጋር አብሮ ወደ ስፔን ለመጓዝ እንድትፈቅድለት ልታሳምናት እየሞከረች ነው። የሚያ ዕቅድ ከጅምሩ የካይልን እናት ልጇ ከእሷ ጋር ወደ ስፔን እንዲሄድ ለማሳመን እንደነበር ግልጽ ነው። ሚያ ለካይል 10 ቀናት እሱን ከእሷ ጋር ወደ ስፔን ለመውሰድ እንደመጣች ትነግሯለች። ግን ካይል ሀሳቡን አይቀበልም። ሚያም ለካይል ከእሷ ጋር ስለመጓዝ ለማሰብ ሁለት ቀናት ትሰጧለች። አለበለዚያም ለወላጆቹ ሕይወቱን ለማጥፋት እየሞከረ እንደሆነ እንደምትነግራቸው በመናገርም ስታስፈራረው እናያታለን። የካይል አባት ሀሳቡን የሚደግፍ ይመስላል። ምክንያቱም ከጓደኞቹ ጋር ከደረሰበት አደጋ በኋላ ልጁ የሚሰማውን መጥፎ ስሜት ሊለውጠው ይችላል ብሎም ያስባል። በማደጎ ቤቱ ውስጥም ሚያ ወደ ስፔን ለመጓዝ የወሰነች እውነተኛ እናቷን ለመፈለግ እንደሆነ ማንም አያውቅም እና ትንሿ ልጅ ብቻ ሚያ ለምን እንደምትጓዝ ታውቃለች። ካይል ፓስፖርቱን ለሚያ ይልክላታል እና ከእሷ ጋር ለመጓዝ ዝግጁ እንደሆነም ይነግራታል። በአውሮፕላኑ ውስጥም ሚያ ከካይል ጋር በመጓዟ ደስተኛ ናት። ነገር ግን ካይል የሚያን የሚያናድድ ድምጿን ላለመስማትም የጆሮ ማዳመጫውን ሲያደርግም እናየዋለን። ስፔን ከደረሱ በኋላ ሚያ ለአስር ቀናት ለመዘዋወር የሚያገለግላትን መኪና እየጠበቃትም ያገኙታል። ሚያ መንዳት ስለማትችልም ካይል መኪናውን ማሽከርከር ያለበት ይመስላል። ሚያ ካይል መኪናውን በዝግታ ሲያሽከረክር ታስተውላለች እና አስሩ ቀናት በመንገድ ላይ ሊያልቁ ይችላሉ በማለት ስፎግረውም እናያታለን። ነገር ግን ካይል ምንም አይመልስላትም። ሚያ ስለ ራባት ካይልን በአቅራቢያው በሚገኝ ምግብ ቤት እንዲያቆም ትጠይቀዋለች፣ ግን ካይል አሁንም መልስ አይሰጣትም። ሚያ ካይልን ለማበሳጨትም እየሞከረች ነው። እሱም በእሷ ላይ በጣም ይናደዳል። ከዚያም ካቆመ በኋላ ይቅርታ ጠይቀው ስትወጣ እናያታለን። ምግብ ቤት ከገቡ በኋላ ካይል ሚያ ብቻዋን የልደት ቀኗን እያከበረች በመሆኑ እያለቀሰች እንደሆነም ያስተውላል። ይህ ቅጽበት በግንኙነታቸው ውስጥ ወሳኝ ነጥብም ይሆናል። ሁለቱ ጉዞውን ያጠናቅቃሉ እና ካይል ሚያን ለምን ወደ ስፔን እንደሄደችም ይጠይቃታል። ሚያ ማደጎ ቤት የጣለቻትን እናቷን እየፈለገች እንደሆነ ተነግረዋለች። አሁን እሷን ለማግኘት እየሞከረች ነው እና ስፔን ውስጥ በተለያዩ ቦታዎች ከሚኖሩ አስር ሴቶች ጋር እንደተነጋገረች እና እናቷ ከእነዚያ ሴቶች አንዷ ልትሆን ትችላለች ብላ እንደምታስብም ስትነግረው እናያታለን። ሁለቱ በአንድ ቦታ ለማረፍም ይወስናሉ። ሚያ እንቅልፍ ከወሰዳት በኋላ ካይል የዕለታዊ ማስታወሻ ደብተሯን ሲከፍትም ሚያ ለእናቷ የላከችው ብዙ ደብዳቤዎችንም ያገኛል። በማግስቱ ሚያ ከእንቅልፏ ስትነቃ መድኃኒቶችንም ትወስዳለች። ነገር ግን ካይልን በሰፈሩ ውስጥ ማግኘት ስላልቻለች እየፈራች ነው። እሱ ብቻዋን ጥሏት እንደ ሄደ ታስባለች። ነገር ግን ስታገኘው ፍርሃቷም ይጠፋል። ከዚያም እንዳልተዋት ስታይም አቅፋው እያመሰገነችው እናያታለን። ሁለቱ የቀኑ ጉዟቸውንም ያጠናቅቃሉ። ነገር ግን የሚያ ልብሶች ቆሽሸው ነበር እና ካይል እናቷን ዘንጣ ማግኘት እንድትችልም አዲስ ልብሶችን እንዲገዛላትም ይገደዳል። ሚያ የመጀመሪያዎቹን አምስት ሴቶችም ታገኛቸዋለች። ነገር ግን እናቷን ማግኘት አልቻለችም። ይህም በጣም ያበሳጫታል። ጥሩ ነገር ግን ካይል እሷን እየወደዳት ነው እና አንዴ ፎቶ ሲያነሳት ይዘውም ለምን እንዳነሳት ስትጠይቀው ቦታው ስለሚያምር ፎቶ እያነሳው እንደነበርና ሚያ በድንገት በምስሉ እንደታየችም ይነግራታል። ካይል ሚያን ስለምትወስዳቸው መድኃኒቶች ምንነትም ይጠይቃታል። ነገር ግን ሚያ ቫይታሚኖች እንደምትወስድ በመናገር ተዋሸዋለች። የሚያ ማስታወሻ ደብተርም መሬት ላይ ይወድቃል እና እሱም ሲመለከት ሚያ ካይል ከጓደኞቹ ጋር በደረሰበት የመኪና አደጋ የሞተው የኖ ጓደኛ እንደነበረችን ማወቅ ይችላል። ሚያ ኖ ጓደኛው እንደሆነ እንደማታውቅ ትነግረዋለች። ኖ ከእሷ ጋር እናቷን ለመፈለግ አብሮ ለመጓዝ ያቀደው እሱ እንደነበርም ትገልጣለች እና በትራፊክ አደጋው ባይሞት ኖሮ በካይል ቦታ ይሆን ነበር። ሁለቱ ጉዟቸውንም ይቀጥላሉ። ነገር ግን ፖሊስ ካይልን እንዲያቆም ይጠይቀዋል እና ትራፊክንም ስለሚያስተጓጉል በመንገድ ላይ ፍጥነት እንዲቀንስ በፉገራም ያሳስበዋል። ሚያ በካይል ላይ ትስቅበታለች። ምክንያቱም ፖሊስ አንድን ሰው በዝግታ በመንዳቱ ሲያስቆም ያየችው የመጀመሪያ ጊዜዋ ነው። የባህር ዳርቻ ጋርም እንደደረሱ ሚያና ካይል በእይታው እየተዝናኑ እናያቸዋለን እና በመካከላቸው ያለው ሁኔታ ይፍቅርም ይሆናል። በምሽት የባህሩንና የቦታውን ድባብ እየተመለከቱም ይደሰታሉ እና ስለ መኪና አደጋውም ይነጋገራሉ። እና ካይል ጓደኛው ኖህ እንደሞተና ሌላኛው ጓደኛው ጆሽ በሱ ምክንያት መንቀሳቀስ እንደማይችል ይናገራል። ሚያ ካይልን በጣም እንደተበሳጨ ትገነዘብና ታዝንለታለች። አክፋውም እያለ በመሃል በድንገት ሚያ ራሷን ስስት እናያታለን። ካይል ሚያን ወዲያውኑ ወደ ሆስፒታል ይወስዳታል እና ሐኪሙ የተፈጠረው ነገር ባልተረጋጋ ሁኔታዋ ምክንያት እንደሆነና ይህም በህመሟ ምክንያት ኖርማል እንደሆነ ይነግረዋል። ካይል ሐኪሙ ምን ማለቱ እንደሆነ አልገባውም እና ሚያን ህመሟ ምን እንደሆነ ይጠይቃታል። ሚያ የልብ ችግር እንዳለባትና ተወስዳቸው የነበሩት መድኃኒቶችም ቫይታሚኖች እንዳልሆኑ ትገልጽለታለች። እሱ ላይ ብዙ ጫና ማድረግ እንደማትፈልግና እናቷን ለመፈለግ ጉዞም ማቆም ከፈለገም ይችላል ትለዋለች። ካይል ለህይወቷ ስለሚፈራም ሚያን ብቻዋን ለመተውም ቢተኛ ነው። በማግስቱ የሚያን እናት መፈለጋቸውንም ይቀጥላሉ እና እናቷ ልትሆን የምትችለው ከአስር ሴቶች ዝርዝር ውስጥ የመጨረሻዋ ሴት ጋርም ይደርሳሉ። ሆኖም ሚያ እናቷን ስላላገኘች በጣም ትበሳጫለች እና ብቻዋን መሆን ስለምፈልግም ካይልን ለተወሰነ ጊዜ እንዲሄድ ስትጠይቀውም እናያታለን። ካይል ሚያ ጋር ለመደወል ይሞክራል፣ ግን እሷ ስልኩን አታነሳለትም እና ስፓኒሽ ስለማይናገርም እንዴት እንደሚፈልጋት አያውቅም። ሆኖም በመጨረሻ ብቻዋን ተቀምጣ ያገኛትና ይመልሳታል። ምሽት ላይ አብረው እራት እየበሉ እያለ ካይል ወደ አሜሪካ ከመመለሳቸው በፊት ሚያን ወደ ጥሩ ቦታ አብራው እንድትሄድም ይጠይቃታል። ሚያ እናቷን እስካላገኘች ድረስ ወደ አሜሪካ እንደማትመለስ በመናገር ትመልስለታለች። ካይል ይህን ሲሰማን በሚያ በጣም ይናደዳል እና የሚወዷት ሰዎችን ከማድነቅ ይልቅ ጥላት የሄደችውን ሴት ለምን እንደምትፈልግ ይጠይቃታል። ሚያ የካይልን የስዕል ደብተር ከፍታ ስነ ልቦናዊ ችግሩን ማሸነፍ እንደቻለ እና የእሷን ምስል እንደሳለ ስትመለከትም እናያለን። ሚያ ካይልን ይቅርታ ጠይቀው እናቷን ለመፈለግ ተጨማሪ ሶስት ቀናት ብቻ እንዲሰጣት ትጠይቀዋለች። በማግስቱ ካይል ሚያን እናቷን ስለማግኘት ብዙ እንዳሰበና በእናቷ ፊልማ ላይ ያለው ፊደልም ኤ ሳይሆን ኦ እንደሆነ እንደሚያምንም ይነግራታል። ሚያ የተሳሳተ ስም እየፈለገች ነበር ማለት ነው። ካይል የፈለገችውን ሴት ትክክለኛ የቤት አድራሻ የሚያገኘ ይመስላል። የሚያ እናትም ፍለጋቸውን ለማጠናቀቅ የሚጓዛሉ። ነገር ግን በመንገድ ላይ ሚያ በልብ ድካም ምክንያት ለሁለተኛ ጊዜ ራሷን ስስት እናያታለን። በሆስፒታል ውስጥም ሐኪሟ ለካይል የሚያ ልብ በጣም ደካማ እንደሆነ ትነግሯለች። እናሷ ብትፈራም እንኳ ቀዶ ጥገና እንድታደርግ እንዲያሳምናት ትመክሯለች። ካይል ለቀዶ ጥገናው ሚያን ወደ አሜሪካ ለመመለስ ይስማማል። ነገር ግን ሐኪሟ ሚያ በአሁን ጊዜ በአውሮፕላን መጓዝ እንደማችልና ወዲያውኑ ቀዶ ጥገና እንደሚያስፈልጋትም ታብራራለታለች። ከዚያ በኋላ ካይልም ወደ ሚያ ክፍል ይገባል እና የልቧ ሁኔታ እየተባባሰ እንደሆነ ይነግራታል። ሚያ እውነተኛ እናቷን ሳታገኝ ትሞታለች ብላ ስለምትፈራም ቀዶ ጥገናውን ማድረግ አትፈልግም። የተበሳጨው ካይልም የግንኙነታቸውን አስፈላጊነት ይጠይቃትና በንዴት ክፍሉን ለቆ ወጥቶ በአቅራቢያውም ይቆያል። የአምቡላንስ ድምፅ ሲሰማም ያጋጠመውን የትራፊክ አደጋ ትዝታዎቹን ያነሳሳበታል። ካይል በጓደኛው ስልክ ላይ ቪዲዮዎችን ሲመለከት እና የመኪናውን ቁጥጥር ሲያጣ ከዛም አደጋውን ሲያስከትል ያስታውሳል። በፍጥነትም ለጓደኛው ጆሽ ደውሎለት ለት በዚያ ምሽት የደረሰውን ሁሉ እንደሚያስታውስ ይገልጽለታል። ጆሽም የእሱ ጥፋት መሆኑን ያምናል። ነገር ግን ካይል ሁሉን ነገር ደና እንደሚሆን ያረጋግጥለታል። ካይልም ከተረጋጋ በኋላ ወደ ሚያ ክፍል ይመለስና ስለ ጤናዋ ሲል ብቻ ሳይሆን ከእሷ ጋር መሆንም ስለሚፈልግ ከጎኗ ለመቆየት ያለውን ፍላጎት ይገልጽላታል እናቷን ለማግኘት እንደሚወስዳትም ቃል ሲገባላት እናያለን። ሚያም በዚህ ትደሰትና ሁለቱም እርስ በርስ ያላቸውን ፍቅራቸውን የሚናዘዛሉ። ካይል ቀደም ብሎ ያገኛት ሴት በእርግጥም የሚያ እውነተኛ እናት ናት። ሚያም በአንገቷ ላይ የምትለብሰው ሰንሰለትን ስትመለከት ሁለቱ እናትና ልጅ መሆናቸውን ያረጋግጣሉ። ካይል ሚያን የምትወደው ቦታ የወስዳትና የምትወደውን ዘፈን እያጫወተ በፍቅር አየር ውስጥ አብረው እንድትደነቅም ይጠይቃታል። ጥሩ ጊዜ እያሳለፉ በድንገትም ሚያ ለሶስተኛ ጊዜ ራሷን ትስታለች። ሚያ ወዲያውኑ ለቀዶ ጥገና ወደ ሆስፒታል ስትወሰድ እናያለን፣ እና የልብ የምትመቆጣጠሪያው ድምፅም በካይል ልብ ውስጥ ፍርሃትንም ይፈጥራል። በመጨረሻ ሚያ ከቀዶ ጥገናዋ ታገግምና ወደ መደበኛ ሁኔታዋ ትመለሳለች። ከረዥም ጊዜ ፍለጋ ጉዟቸው በኋላ ከካይል ጋርም ሰላምና ምቾት አግኝታ እናያታለን። ካይል ስፔን ውስጥ የተጓዙበትን ልዩ መኪናም ይገዛዋል። ይህም ለሚያ ከካይል ጋር ያገኘችውን አዲስ የሰላምና የደስታ ህይወትንም ያመለክታል። ጉዟቸውም የእውነተኛ እናቷ ማንነት አግኝተው ሲያበቃ እያሳየን ፊልሙ እዚህ ጋርም ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ